ሰላም እንደምን አላችሁ? በዓለማችን ክፍል የምትገኙ ቅዱሳን የጌታ ሰላም እግዚአብሔር ጸጋ በሕይወታችሁ ላይ በዛ ይሁን። እኔ ወንድማችሁ ደህና ነኝ። ዛሬ እግዚአብሔር የሰጠንን ድንቅ መልእክት እንከፋፈላለን። ክብር ለኢየሱስ። ሲሆን ሁላችሁም ይህንን ዩቱብ ቻናሌን አዲስ የሆናችሁ ሰዎች ሳብስክራይብ በማድረግ ቤተሰብ እንድትሆኑ እንዲህ በማድረጋችሁ ደግሞ የወንጌል አጋር እንድትሆኑ በጌታ ፍቅር ይጠይቃችኋለሁ። ከዚህ በፊት ደግሞ ሰብስክራይብ ያደረጋችሁ ሰዎች ላይክ፣ ሼር እንድታደርጉ በጌታ ፍቅር ይጠይቃችኋለሁ። ቀጥታ ወደ መልእክቴ እገባለው። የመልእክቴ ሀሳብ ያለበትን ክፍል በጌታ በኢየሱስ ስም አነባለሁኝ። ወደ ሮሜ ሰዎች መልእክት ምዕራፍ 15 ከቁጥር 16 ጀምሮ ያለውን ነው የምናነበው። እንደዚህ ይላል አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኮነኔ መጥቷልና፣ ስጦታው ግን በብዙ በደል በብዙ በደል ለማጽደቅ መጥቷል። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቀን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላልና ዛሬ በሕይወት እንነግሳለን በሚል የእግዚአብሔርን ቃል እንከፋፈላለን። በሕይወት እንነግሳለን፣ በሕይወት ትነግሳላችሁ፣ በሕይወት በጌታ በኢየሱስ ክርስቶስን እንነግሳለን። እዚህ ጋር ሐዋርያው ቅዱሱ ጳውሎስ ምንድን ነው የሚለን? በደል በአንድ ሰው በኩል ሞት በአንድ ሰው በኩል ወደ ዓለም ገባ ነው የሚለው። የአንድ ሰው ማን ነው? አዳም ነው። የመጀመሪያ አዳም የመጀመሪያ አዳም አንዱ ባደረገው ሁሉም ሰው ኃጢአተኛ ሆነ። በአዳም ምክንያት ሁሉም ሰው በደለኛ ሆነ። አንዱ ሰው አዳም የመጀመሪያው ሰው አዳም እግዚአብሔርን የእግዚአብሔርን ሕግ ስለተላለፈ የእግዚአብሔርን ሕግ ስለጣሰ የአዳም ዘር በሙሉ ኃጢአተኛ ሆነ። የሰው ልጅ ብቻ ሳይሆን ፍጥረታት ሁሉ እንደተረገሙ የእግዚአብሔር ቃል በደንብ አድርጎ ያስረዳናል። ክብር ለኢየሱስ። ሲሆን የመጀመሪያው አዳም በኃጢአቱ ምክንያት ወደቀ፣ ሁለተኛው አዳም ያም ደግሞ ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ በብሉይ ኪዳን ላይ የተሰሩ ስርዓቶች ሁሉ፣ በብሉይ ኪዳን ላይ የሆኑ ነገሮች ሁሉ እነዚያ ፕሮሰሶች ሁሉ የእግዚአብሔርን ቁጣ ሊያበርዱ አልቻሉም። ከዚህ የተነሳ ሌላ አምላክ የሆነ እግዚአብሔር ልጅ ኢየሱስ ክርስቶስ ሰው ሆኖ መሞት ነበረበት። ሞቶ ሞትን መሻር ስለነበረበት ደምን አፍሶ የኃጢአትን ስርየት ማምጣት ስለነበረበት የግድ አምላክ ሰው መሆን ግዴታ ሆነና ኢየሱስ ክርስቶስ በቅድስት ድንግል ማርያም ውስጥ ሲጋን ለብሶ ፍጹም ሰው ሆኖ ፍጹም አምላክ ሆኖ በመንፈስ ተጸንሶ ተወልዶ በመስቀል ላይ ሞቶ ዓለምን ሁሉ አዳነ። ይሄ ነው ወንጌል፣ ይሄ ነው ወንጌል። በመጀመሪያው በደል በመጀመሪያው በደል ሰው ሁሉ ኃጢአተኛ ሆነ። በሁለተኛው አዳም ስርዓት ደግሞ ሰው ሁሉ ጻድቅ ሆነ፣ ጻድቅ ተባለ። ጻድቅ የተባለበት አንደኛው ፍጹም የሆነውን የእግዚአብሔር መስዋዕት ራሱ መስዋዕት ሆኖ ራሱ መስዋዕት ሆኖ ራሱ ተሰቅሎ፣ በብሉይ ኪዳን ላይ መስዋዕት የሚቀርበው የዋኖስና የፍየል ደም የበግ ደም ይፈሳል። ሰው ኃጢአትን በሰራ ቁጥር ደም ይፈሳል። ደም ሳይፈስ ስርኤት የለም ስለሚል ደም መፍሰሱ ግድ ነው። ጌታ ኢየሱስ ክርስቶስ ደግሞ እነዚያ ካህናቶች መስዋዕትን ሲያቀርቡ የፍየልና የዋኖስን ደም ነበር ያቀርቡት የነበሩት። ጌታ ኢየሱስ ክርስቶስ ግን የራሱን ደም ይዞ የራሱን ስጋ በመስቀል ላይ በአደባባይ ሰቅሎ አለማትን እንዳዳነ የእግዚአብሔር ቃል ይናገራል። የመጀመሪያው ሞትን አመጣ፣ የሁለተኛው አዳም ደግሞ ህይወትን አመጣ። ስለዚህ በጌታችን በኢየሱስ ክርስቶስ የሆንን ሰዎች የዘላለምን ህይወት አግኝተናል። ሃሌሉያ! በክርስቶስ ኢየሱስ የሆንን ሰዎች የዘላለምን ህይወት ምን ብለናል? አግኝተናል። አሁን እኛ በህይወት እንነግሳለን እንጂ ሞት በእኛ ላይ ሊነግስብን አይችልም። ሞት በእኔ ላይ ሞት ባንቺ ላይ ሊነግስ አይችልም። አሁን እኛ ምን ሆነናል? በህይወት የነገስን በክርስቶስ ኢየሱስ በኩል የዘላለምን ህይወት ያገኘን የእግዚአብሔር ልጅ ተባልን፣ የእግዚአብሔር ካይን የተባልን ሰዎች ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ይሄንን እላችኋለሁ፣ በህይወት እንነግሳለን። በጌታ በኢየሱስ ክርስቶስ አምነን የዳንን ሰዎች ሁላችንም ምን እንሆናለን ማለት ነው? በህይወት እንነግሳለን። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳት የት አለ ይላል። ሞት ተሸንፏል፣ ሰይጣን ተሸንፏል። በሞት ላይ ሥልጣን የነበረውን ይላል በሞቱ ሽሮ የሞትን የኢዳውን ጽፈት ይላል አይደል? የኢዳውን ጽፈት ከነ ህግጋቱ በመሻል ይላል ወዲያ አስወግዶ እኛን ይከሰን የነበረውን ያንን ኢዳ የሞትን ኢዳ ኢየሱስ ክርስቶስ ከፈለው ከፈለው። ሃሌሉያ ክብር ለኢየሱስ ይሁን። እንዴት ደስ የሚል ነው! እረ ክብር ለኢየሱስ ይሁን። ስለዚህ በሕይወት እንነግሳለን። በሕይወት ምን እንላለን እንነግሳለን ክብር ለጌታ ለኢየሱስ ክርስቶስ ለታረደው በግ ይሁን ሃሌሉያ ልጁን ልኮ ላዳንን ለአብ መጥቶ ሞቶ ላዳንን ለጌታችን ለኢየሱስ ክርስቶስ ቤዛችን ለሆነ ለመንፈስ ቅዱስ ለአንድ አምላክ ከዛሬ ጀምሮ እስከ ለዘላለም ክብር ይሆን አሜን አሜን እንን ዩቲዩብ ቻናሌን ሳብስክራይብ አድርጉ ወዳችኋለሁ በሌላ ትምህርት የምንገናኝ ይሆናል ማለት ነው ተባርኩ ሻሎም